ሰላም ጤና ይስጥልኝ፣ ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ። ከዚህ ከአገር እንግሊዝ አሁን የዘውዱ ሸዋጫጭ ዜናዎችን አቀርብላችኋለሁ። አብራችሁን ቆዩ። በቅድሚያም እርሶቹን ነው። የህክምና ባለሙያዎች ከስራ ተሰናበቱ። ሸኔ ታጣቂዎች በንፁሃን ላይ ግድያ ፈፀሙ። ፖሊስ በህክምና ባለሙያዎች ላይ መግለጫ አወጣ። የደቡብ ወጣቶች የፋኖን ትግል እንደሚቀላቀሉ ገለጡ። የጠቅላይ ሚኒስትሩ የአውሮፓ ጉብኝት ሚስጥሮችም ተጋለጡ። እናትና አባት ሞት ተፈረደባቸው። በትግራይ ሰላማዊ ሰልፍ ተካሄደ። ህወሓት ሰራዊት እንደሌለውም ተገለጠ። የመንግስት ዕዳ ስልሳ ሁለት ነጥብ አምስት ቢሊዮን ዶላር መድረሱም ተነገረ። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆዩ። የሸኔ ታጣቂ ኃይሎች ንፁሃንን መግደሉ ተገለጸ። የተገደሉ ሰዎች ብዛትም ከ17 በላይ መሆናቸው ተገለጸ። 12ቱ ህፃናቶች መሆናቸውን እና የቤኒሻንጉል ጉሙዝ ይህንን ጉዳይ ገልጿል። ምክር ቤቱ በካማሺ ዞን ምዥንጋ ወረዳ ነው። ታጣቂዎቹ ያደረሱት በተባለው ጥቃት ንጹሐን ሰዎች መገደላቸው ነዋሪዎቹና የክልሉ ምክር ቤት የገለጠው ነዋሪዎቹ የሸኔ ታጣቂዎች ጥቃት ፈጽመዋል ብለው ከአስር በላይ ንጹሐን እንደተገደሉ አብዛኞቹ ሟቾች ህጻናቶች እንደሆኑ ነው የተናገሩትም። ኢትዮጵያ በዚህ ጉዳይ ላይ በተደጋጋሚ ጊዜያቶች እርምጃ መውሰድ እየተቻለው ያልቻለው የመንግስት ኃይል ዛሬም ንጹሐን እየተገደሉ መሆኑ ነው የተገለጸው። የምክር ቤቱ አባል በካምሽ ዞን ምዥንጋ ወረዳ አምጌ ሜጤ በሚባል ታ ዳጊ ማዘጋጃ ቀበሌ ግንቦት 12 2017 ዓ ምት ነው ከንጋቱ 12 ሰዓት ጀምሮ የሸኔ ቡድን ጥቃቱን ይፈጽመው ሲል ገልጿል። ይህ ከፍተኛ ጉዳት ያደረሰው የታጣቂ ኃይል በተቻለን መጠን እርምጃ ለመውሰድ በኩላችን ጥረት አድርገናል ሲል ገልጿል። ምክር ቤቱ አባል በቡድኑ የተለያዩ ጊዜያቶች ጥቃት ተሰንዝሯል። እስካሁንም በተፈጸሙት ሶስት ጥቃቶች ከሰባት በላይ ሰዎች ተገድለዋል ሲል ነው የምክር ቤቱ አባል የገለጸው። በትላንትናው ጥቃት የተፈጸመው ቦታ በኦሮሚያ ክልል አንድ ቀበሌ ሁለት ኪሎ ሜትር ርቀት ላይ የሚገኝ ቦታ እንደሆነ ነው የገለጸው። ጥቃቱ በወረዳው ከሚያዚያ ወዲህ ለሶስተኛ ጊዜ የተፈጸመበት ቦታ እንደሆነም አክሎ ገልጿል። የታጣቂዎቹ ፍላጎት ምንድን ነው መፍትሄ ውስጥ በሚል ለተነሳላቸው ጥያቄ ከምዥንጋ ወረዳ የሸኔ ፍላጎት አንደኛ አንገር ሜጤ በጣም ለምና ምርታማ ከመሆኑ ቀበሌዎች መካከል ነው። ለም መሬት ስለሆነ አላማው ያንን ለመውሰድ ነው ሲሉ ነው የተናገሩት። አሁን በሚደረጉት ተጋድሎች ላይ በተለይም የንጹሐን ሞት በሚያሳዝን ሁኔታ እየተፈጸመ ያለውን ጉዳይ የሚመለከተው የመንግስት አካል አስፈላጊውን እርምጃ ለመውሰድ የበኩሉን ጥረት እያደረገ እንዳለም ገልጸዋል። በአዲስ አበባ ከተማ 1 ኪሎ ግራም በ2600 እስከ 2700 ብር እየተሸጠ መሆኑ ተገለጸ የኮረሪማ ዋጋ እጅግ ከፍ ማለት ነው የተገለጠው በአዲስ አበባ የተለያዩ የንግድ መደብሮች ላይ ለምግብ ማጣፈጫ ጥቅም ላይ የሚውለው ኮረሪማ ነው ዋጋው በከፍተኛ ሁኔታ መጨመሩን የገለጹት በተለይም የአዲስ አበባ ነዋሪዎች ኑሮ እጅግ ጠንክሮብናል፣ ሁሉም የኑሮ ውድነቱ እጅግ ከፍተኛ ነው። ጥቃቅን ነገሮች ሳይቀሩ ዋጋቸው ሰማይ ጠቀሶናል ሲሉ ነው የገለጹትም። በተለይም በዋጋ ጭማሪ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከፋ ዞንም በ17 ወረዳዎች የኮሮሚያ ምርት በዋናነት የሚያመርት ሲሆን በተጨማሪ በቤንች ሸካ፣ በምዕራብ ኦሞ እና በሸካ ዞኖች በብዛት እንደሚመረት ይታወቃል። ከፋ ዞን በብዛት ከኮሮሚያ ምርት የሚመረት በቢሆንም ከሰሞኑ በዞኑ ከ1500 እስከ 1700 እየተሸጠ መሆኑን ነው ታይቶ በማይታወቅ ዋጋ ይህ ጭማሪ ያሳየውም ተብለዋል። በኮሮሚያ ላይ ያህል ዋጋ የጨመረ በሌሎቹ ላይ ደግሞ እጅግ ከፍተኛ ዋጋ የጨመረ የኑሮ ውድነቱ አሁን ናረጂ እየቀነሰ ለመሄዱ ነው የተገለጸው። ከወሮሮም ከተተከለ ከሶስት እስከ አምስት ዓመት ቆይቶ ምርት መስጠት የሚጀምር ሲሆን አርሶ አደሮቹ ምርት መስጠት ከጀመሩ በኋላ ከሰባት እስከ አስር ዓመት በየዓመቱ ከአንድ ሄክታር በአማካይ ከሰላሳ ኩንታል በላይ ምርት ሊያገኙ እንደሚችሉ ነው ጥናቶች የሚጠቁሙት። በዚህም መሰረት በጣም በርካታ የማህበረሰብ ክፍሎች እንደነዚህና መሰል የምርት ውጤቶችን ማግኘት አለመቻሉም ተገልጿል። ፋና ነው። በጎንደር በተለያዩ በጎጃም፣ በሸዋና እንደዚሁም በወሎ የሚደረጉት ተጋድሎች አሁኑም ጠንክረው መቀጠላቸው ተገለጸ። ታዲያ ይህንን የፋኖን ትግል በተመለከተ ብዙዎቹ የደቡብ ክልል ጭምር ሳይቀሩ አሁን ከፋኖ ጋር ለመቀላቀል ዝግጁ ነን እያሉ በመግለጽ ላይ መሆናቸው ተገለጸ። በአንዳንድ ማህበራዊ ሚዲያ ጭምር ሳይቀር ፋኖን የምንቀላቀለውና የምንፈልገውም ለእኛም ነፃነት ስለሚታገል ነው በማለትም ገልጠውታል። እንዲህ እያሉ ደጀብ ናችሁ እናንተ አማራ፣ ለማን እንደሚዋጋ አታውቁም። ጀዝባ ማህም ናችሁ እናንተ ደቡብ ልጆች፣ ሀይታችሁ በርቱ አለን። እኛ ፋኖ ለዘላለም ይኖራል። አዎ፣ እኛ 12 ዓመት ሙሉ ከመደናል፣ ምንም የጠቀመን ነገር ስለሌለ እኛ ፋኖ መቀላቀል እንፈልጋለን። ሁልጊዜ እኛ ፋኖ ነን። እሺ፣ ፋኖ ለእኛ ይመቻል። ፋኖ ለኢትዮጵያ ነው እንጂ ለአማራ አይደለም። ደጀብ ናችሁ እናንተ አማራ በተለያየ ቦታ ዛሬም ጭምር በተለይም የፋኖን ትግል የሚደግፈው የህዝብ ቁጥር እየጨመረ መምጣቱ ታውቋል። ከአማራ ክልል ውጭ የሚገኙትም የፋኖን ኃይል እንዲጎለብትና የተሻለ ስራ እንዲሰራ የበኩላችንን ጥረት እያደረግን እንቀጥላለን ብለዋል። በተመሳሳይ ሁኔታ የአገዛዙ መጠነ ሰፊ ጥቃት ለማድረግ ከብዙ አቅጣጫ ወራሪ ሰራዊት ያሰማራበትን ቀጠና የአርማጭሆ፣ ጠገዴ፣ ዳባት፣ ወገራ፣ አጅሬ፣ ጃኖራ ጥሩአና በስኒት ዛሬማ አቅጣጫዎች ዝግ የአራት ማዕዘን ስልት ቀስቶ ተንቀሳቅሶ አስፈላጊውን ትጥቅና መሳሪያዎቹን በማሟላት እርምጃ መውሰዱን ገለጸ። በተለይም በምዕራብ ወደ ምስራቅ ከአርማጮ ጃናሞራ፣ ከሰሜን ምዕራብ ወደ ምስራቅ ከጠገዴ አጅሬ፣ ከምስራቅ ወደ ምዕራብ ከዳባት ከተማ አጅሬ ከተማ አቅጣጫ፣ ከምስራቅ ሰሜን አቅጣጫ ከደባርቅ ዛሬማ፣ ከምስራቅ ምዕራብ አቅጣጫ መነሻውን ደባርቅ አድርጎ ጥራንና በስኒትን አቅጣጫ ጠላት ያለ የሌለ ኃይሉን ለማስገባት ቢሞክርም የአይደፈሬዎቹ ጎራ ለማጋለጥ የተነቃነቀ ሲሆን በአፍህ ብሃ ራስ አሞራው ኮር፣ ሰሜን አምባር፣ ጭና አያሌው ብሩ በተደረጉ ከፍተኛ ተጋድሎች ደጀን ድብ ጥለምትና ተከዜን ክፍለ ጦሮች እንዲሁም ከኮር ውጭ በገቤ ክፍለ ጦር ዘራይ ክፍለ ጦሮች የተውጣጣ አስራት ክፍሎች ጠላት በየመጣበን ግንባር ፈትገው እያቆሰሉት ቆይተዋል ነው የተባሉ። በተለያየ ቦታ የተደረጉት አንጸባራቂ የድል ውጊያዎች ውጤታማ መሆናቸውንም አክለው ገልጸዋል። ፋኖቹ አሁን ወደፊት የምንገሰግስበት እንጂ የምንሰጋበት አንድም ነገር የለም ሲሉም ገልጠውታል። በሽለላና በፍ

ለላይላለላይ ታደራጁ ብሎን ለደራ ብሎኛል አሳምነው በተለያየ የአማራ ግዛት የሚገኙት የፋኖ ታጋዎች በአሁኑ ሰዓት የሚያደርጉት ተጋድሎ እጅግ የሚያበረታታ ነው ሲሉ በውጭ የሚገኙ ኢትዮጵያኖችም ይህንን የትግሉን ጥንካሬ የሚጎለብትን መንገድ በጋራ እንሰራለን ብለዋልም። በተለይም በዲያስፖራ የሚገኙ የአማራ ኃይሎች በዚህ ሁኔታ ጠንክረው መገኘታቸው በሀገራችን የሚስተዋለውን ከፍተኛ ችግር እና አደጋ ሊቀርፍ ይችላልም ሲሉ ገልጠዋል። ታዲያ የአብይ አህመድ በሰሞኑ ወደ ውጭ የወጣባቸው መረጃና ሚስጥሮችም እየወጡ ይገኛሉ። አብይ አህመድ የአውሮፓን ጉዞ ሚስጥሮቹ ብዙ ናቸውም ብለዋል። አንዱና ቀዳሚው የፋኖ የትጥቅ ትግል አስጨንቆት አሁን ማምለጫ መንገዶችን የመፈለግ እንቅስቃሴ መጀመሩ ነው የተገለጠው። የአብይ አህመድ ዓለም አቀፍ ማህበረሰብ እየደረሰበት ያለውን ጫና ለመቀነስ ያለውን ጉዞ እያደረገ እንደሚገኝም ተጠቁሟል። መዳረሻውን ሰባት ሀገራትን ኢላማ ያደረገ ሲሆን ፈረንሳይ፣ ጀርመን፣ ቤልጅየም፣ እንግሊዝ፣ ስዊድን እና መሰል ሀገራት መሆናቸው የመረጃ ምንጮቹም ጠቁመዋል። አብይ አህመድ በጉዞ በፈረንሳይ ፕሬዚዳንት አማኑኤል ማክሮን ጋር ኢትዮጵያ በተለይ ከጅቡቲ ጋር የገባችበትን አጣቅኝ እንዲያማልዷቸውና ከጅቡቲ ጋር እንዲያስታርቋቸው እንዲሁም ብድር እንዲሰጧቸው እንደሚጠይቁ ነው የመረጃ ምንጮቹ የገለጹት። በጭንቀት ውስጥ የሚገኘው አብይ አህመድ አሁንም ግራ መጋባቱ ብዙዎቹን በሰራቸው ተግባሮችና ስራዎቹ እንደሆነ ነው የሚገልጹት። ጦረኛው አብይ አህመድ በዚህ ጉዞ የሱዳንን፣ የሶማሌን ጉዳይ ብድር ከፈረንሳይና ከአውሮፓ ህብረት መጠየቅ ሀገሪቱ ሰላም ናት በሚል ሎቢ በማድረግ በአብይ አህመድ ጦረኛ ፖሊሲ ምክንያት ከአገር የሸሹትን ኢንቨስተሮች ወደ ኢትዮጵያ መሳብ፣ በዋነኝነት ፋኖም ሆነ ሌላው ታጣቂ ኃይል እንደማያሸንፈው የዲፕሎማሲና የሎቢ ስራ ለመስራት ያለመ እንደሆነ ነው መረጃዎቹ ያመላከቱት። በሚያደርጋቸው እንቅስቃሴዎች ላም ግን ዛሬም በተለይ በውጭ የሚገኙ ዲያስፖራዎች የሚሰራቸውን እንቅስቃሴዎች በማጋለጥ ስራቸውን የጀመሩ ሲሆን በቅርቡም በለንደን የተደረገው የሚኒስትሮቹ ውርደት የተሞላበት ለመከላከል ስራ አንዱ ውጤት መሆኑን ተገልጧል። እናትና አባት ሞት ተፈረደባቸው። ወላጅናት ወይዘሮ ሃና በይነ ትባላለች። የድሬዳዋ ከተማ ገንደ ቆሬ ሰፈር ነዋሪ ስትሆን ቀድሞ ባሏ ጋር የተፋታችው ሴት ልጇ ጋር እየኖረ ባለው ሌላ ወንድ ከአብራኳ የወጣችውን የገዛ ሴት ልጇን ተገዳ መደፈሯ ስታውቅ እንደሆነ ተጠቁሟል። ይሁን እንጂ ህፃኗ ላይ የደረሰውን ግፍና በደል ለሚመለከተው የህግ አካል ማቅረብ ሲገባት በዝምታ ማለፏ ነው የተገለጸው። ልጇ ላይ ጫና በመፍጠር በድብደባ አካላዊ ጉዳት ከማድረስ በተጨማሪ በአምስተኛ ክፍል ትምህርቷ ገበታና ከጎረቤቶቿ መንጠል ከማንም ሰው ጋር ግንኙነት እንዳታደርግ በማድረጓ ነው። ለብዙ ጊዜ ቤት ተዘግቶባት ስራ ቦታ ድረስ ከስራ ሳትነጥላት ብትንቀሳቀስም መረጃ ለመደበቅ በቂ ስላል ሆኖ ስላላገኘችው ነው። በመጨረሻ ከአብራኳ በወጣቸው የገዛ ልጇ ላይ የሰራችው ተደጋጋሚ የአረመሪ ስራ ሳያንሳት እጮኛዋን ከወንጀለኛው ለማትረፍ መረጃ ለማጥፋት ስትል ህዳር አንድ 2015 ዓ ምት ከእጮኛዋ ጋር በመተባበር ቀጥቅጠው ህፃኗን በአምላክ ግርማን ገደሏት። በወላጅ እናትና በእንጀራ አባቷ ህይወት ያለፈው ህፃን ልጅ በአምላክ ግርማ አበጋዝ ጉዳይ ግንቦት 15 2017 ዓ ም የፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የቅጣት ውሳኔ ሰጥቶበታል። በዚሁ መሰረት እናት ሀና በየነ እና የእንጀራ አባት ብሩክ በሞት እንዲቀጡ ውሳኔውን አሳልፈዋል። ሶማሌ ደንብ በመጣስ የገንዘብ እስር ቅጣት ትጣለባቸው የሶማሌ ክልል የወጣቶች የጋብቻ ጫናን ለመቀነስ አላስፈላጊ ጋብቻ ወጪዎችን የሚከለከል ደንብ ማጽደቁ የተገለጸ ሲሆን ደንቡን መጣስ የገንዘብ እስርና እስራትም ቅጣት እንደሚያስከትል ነው የገለጠው። የክልሉ ሃይማኖትና ባህላዊ መሪዎች ጋብቻ ተከትሎ የሚወጣውን የተጋነነ ወጪ መቀነስ፣ ወጣቶችን ከትዳር እንዳይሸሹ ማድረግ ያስፈልጋል ሲል ነው በመግለጫው ያሳወቀው። የሃይማኖትና የእስልምና ምክር ቤቶች ከጋብቻ በፊት ግመል ማረድ እንዲሁም ሴቶች የሚታጩበትን ወቅት የሚሰጡት የተለያዩ ውድ ስጦታዎች ቅዱስ የጋብቻ ስርዓት ላይ አስገዳጅ የገንዘብ ጫና እንዲፈጠር አድርጎታል በሚል ስጋት አዋጁ ሊወጣ መቻሉም ተገልጿል። የክልሉ ሃይማኖትና ባህላዊ መሪዎች ህጉን መጣስ የገንዘብ ከእስር ቅጣትም ሊያስከትል እንደሚችል ማስጠንቀቃቸው ነው የተገለጸው። ይህን የማያደርጉ ከሆነ እርምጃው የከፋ እንደሆነም ነው የተገለጸው። የእኔ ልጅ አይደለም በመባሉ አባቱን ገደለ። በምስራቅ ባሌ ዞን ነው። ለጋሪ ወረዳ ወላጅ አባቱን በአንድ ጥይት ተኩሶ የገደላቸው ወጣት በስራት ተቀጣ። የምስራቅ ባሌ ዞን ፖሊስ ዋና መምሪያ የተለያዩ ወንጀሎች እና የነፍስ ግድያ ምስራቅ ክፍል ኃላፊ ኢንስፔክተር አሻግሬ ጥላው እንደገለጹት ተከሳሽ አብዲ ኑር አህመድ የተባለ የሀያ አንድ ዓመት ወጣት አባቴ የኔ ልጅ አይደለም አለኝ በማለት ነው በአንድ ጥይት ተኩሶ በመግደሉ ቅጣት ውሳኔ የተሰጠበት ተብለዋል። የጅብ ጥቃት ያስመረራቸው ወረዳዎች እርምጃ ወሰዱ። በጅቦቹ ላይ ከአስራ አራት በላይ ህጻናትን በጅብ የተበላበት ወረዳ እርምጃ ወስጃለሁ ብለዋል። በጉራጌ ዞን ነው። በተደጋጋሚ ጊዜያቶች ህጻናትን እየበላ ያስቸገራቸውን የግም መንጋ ላይ እርምጃ የወሰዱት ታዲያ በአስራ አራት ህጻናት ከወላጆቻቸው ጉያ ነጥቆ ህይወታቸውን የቀጠፈው ጅቦች የወረዳው ሻውራ ቀበሌ ነዋሪዎች በጅቦቹ ላይ እርምጃው መውሰዱን እና በርካታ ጅቦች መግደሉ ነው የተረጋገጠው። እንደደረሱን መረጃዎች ከሆነ ጅቦቹ በተደጋጋሚ ጊዜያቶች እየመጡ ህጻናትን እየቀጠፉ እየበሉባቸው መሆኑ የተበሳጨው የወረዳው ነዋሪ በተቻለ መጠን ተባብሮና በጋራ ሆኖ ጅቦቹን መጨረሱ ነው የታወቀው። የቴሌቪዥን ጣቢያው ዝግጅት ወርዶ እንደገና ተመለሰ። የደቡብ ሬዲዮ ቴሌቪዥን ጣቢያ ከአየር ላይ ወርዶ በድጋሚ የተመለሰው የሬዲዮ ጣቢያው ቴሌቪዥን ድርጅት ስርጭት በትላንትና ምሽት ነው። ለበርካታ ሰዓት በአየር ወርዶ የነበረ ሲሆን የጣቢያው ሰራተኞች እንደገለጹት የአየር ሰዓት ክፍያ ችግር ለዚህ መቆራረጥ ምክንያት እንደሆነ አክለው ነግረዋል። የአየር ሰዓቱን መክፈል አቅቷቸዋል። በተደጋጋሚ ጊዜያቶች ለሰራተኞች ደሞዝ እንኳን መክፈል እያልቻለው የቴሌቪዥን ጣቢያ መሆኑን ነው የገለጹት። በተለይ በተለይም በደቡብ ክልል ያሉት ችግሮች እጅግ የተባባሱ መሆናቸውን የገለጹት እነዚሁ አስተያየት ሰጪዎች የሚያዘዋር ሰራተኞች ደሞዝ እስካሁን አለመከፈሉና እንደዚሁም ጣቢያው የቀድሞ ደቡብ ብሔረሰቦች ህዝቦች ክልል ከተከፋፈል በኋላ ቋሚ በጀት ምንጭ በማጣቱ ከፍተኛ ችግር ውስጥ መውደቁን ነው የገለጹት። አሁንም ችግሮቹ እየተባባሱ ያሉበት ነው፣ መፍትሄ የሚያመጣም አይመስለንም፣ ምን መደረግ አለበት የሚለው መንግስት ትኩረት ወስዶ እርምጃ እስካልወሰደ ድረስ አደጋው የከፋ ነው ሲሉም ገልጠዋል። ትግራይ በሰባ ካሬ ሜትር ግንባት አባላት አመራሮች በድጋሚ ሰላማዊ ሰልፍ አካሄዱ። አባላቱ በጠሩት ሰላማዊ ሰልፍ ላይ ለስድስት ዓመታት የዘለቀውን የመብት ጥያቄ ቁርጥ ያለ ምላሽ እንዲሰጡ በምሬት ነው ጥያቄያቸውን ያቀረቡት። በሰልፉ ላይም ተቃውሟቸውን እያቀረቡ ሲሆን፣ በተለይም መንግስት ማድረግ የሚገባውን ማድረግ ሳይችል ቀርቶ እስካሁን እየተንገላታን ሲልሆነ የገለጹት በሰልፉ ላይ የተነሱትም ጥያቄዎች ትግራይ የመሬት ጥበት የለባትም፣ የመኖሪያ ቤት ጥያቄ መሰረታዊ እንጂ የምቾት ጥያቄ አይደለም፣ ለሰባ ካሬ ሜትር ግንባታ እንጂ ለአፓርታማ አልተደራጀንም፣ ፍትህ ለሰባ ካሬ ሜትር ግንባታ አባላት የሚሉና ሌሎች መፈክሮችንም አስተጋብተዋል። በትግራይ ፕሬዝዳንት ጽህፈት ቤት ደጃፍ ፕሬዝዳንት ታደሰ ወረደ ሌተናል ጄነራል ወደ ስልጣኑ ከመጡ ለሁለተኛ ጊዜ በተካሄደው በመቶች የሚቆጠሩ ቤት ፈላጊዎች የተሳትፎ ድምፅ ሰምቶ ምላሽ መስጠት የመንግስት የስራ ኃላፊነት ነው ሲሉ ገልጸዋል ሰላማዊ ሰልፈኞቹ በተዳጁባቸው መመሪያ አ 4211 መሰረት ለሰባ ካሬ ሜትር ግንባታ እንዲሰጣቸው ያቀረቡት ጥያቄ እስከሚመለስ የመብት ትግላቸውን በሰላማዊ መንገድ እንደሚጠይቁም አክለው ገልጸዋል። መንግስት አፋጣኝ ውሳኔ ይጸንም ሲሉ ነው ያሳወቁት። ህወሓት ምንም አይነት ሰራዊት የለውም ይህ ሐሰት ነው አሉ። የቀድሞው የጊዜያዊ አስተዳደሩ ፕሬዚዳንት ጌታቸው ረዳ ጌታቸው ረዳ እንደተገለጹት ከሆነ የህወሓት ሰራዊት የሚባል ነገር እንደሌለና ህወሓትም ሰራዊት ሊኖረው እንደማይችል ነው የገለጹት። ለዚያ በሰጡት ቃለ ምልልስም ጌታቸው ህወሓት የሚመራው ሰራዊት አለኝ ማለቱ ተቀባይነት የለውም ሲሉ ተናግረዋል። ህወሓት ለሃምሳ ዓመታት በአንድ ቦታ ላይ ተቸንክሮ የቀረና በሌሎች መስዋዕትነት ህልናውን ለማስቀጠል የሚፈልግ ድርጅት ነው በማለት ነው የተቹት። ጌታቸው እነዚህ ድርጅቶች አባል ሆኖ መቀጠል በራሱ አስቀያሚ ነገር ነው ሲሉም ትችታቸውን ሰንዝረዋል። ከዚያ ጋር ባደረጉት ቃለ መለለስም የኢትዮጵያ መንግስት 62.5 ቢሊዮን ዶላር እዳ እንዳለበት ተገለጸ። የኢትዮጵያ ኢኮኖሚያዊ ማህበራዊ ባወጣው ሪፖርት ላይ ነው። አገሪቱ ከፍተኛ ብድር ጫና ውስጥ መግባቷን አስታውቆ ለውጭ ገበያ ከሚቀርቡ የሚገኘው ገንዘብ መንግስት የሚሰበሰበው ገቢ ለእዳ መክፈል እየዋለ ነው ሲል አስረድተዋል። በተለይም በሪፖርቱ እንደቀረበው ከሆነ መንግስት በተደጋጋሚ ጊዜያቶች እዳውን መክፈል ባለመቻሉ ምክንያት የመጡ በጣም በህዝቡና በሀገሪቱ ላይ ያደረሰው ጉዳት እጅግ እየከፋ እንደሆነም አክሎ ተናግረዋል። በአገሪቱ የሚገኘው የኢንቨስትመንት እንቅስቃሴው ደካማ በመሆኑ በሀገሪቱ ወደ ውጭ የምትልካቸው ነገሮች ባለመኖራቸው

አገሪቱ ኢኮኖሚ ተሽመድብዶ ወድቋል ሲል ገልጿል። ኢትዮጵያ በአንድ ወቅት ከዓለም ፈጣን ኢኮኖሚ ካስመዘገቡ ሀገራት ትርታ ተሰልፋ ነበር ካለም በኋላ አሁን ግን ከአስር ዓመታት ወዲህ እድገቷ ማሽቆልቆሉ ነው የገለጸው። ይህ ጭምር የመጣው የዋጋ ንረት የዜጎች ኑሮ ስጋት ውስጥ መከተቱ አስረድቶ ከዚህ መውጣት ያልቻለው ምክረም ሀሳብ ገልጧል። የኢትዮጵያ ኢኮኖሚ ማህበራዊ ያሆን ያለውን የኢትዮጵያ እዳ 62 ነጥብ አምስት ቢሊዮን ዶላር የገለጸ ሲሆን በተለይም ኮራ በፊት ይፋ የሆነው አንድ መረጃ ደግሞ እዳው 56.7 ቢሊዮን ሚሊዮን ዶላር መሆኑን አስታወቀ ነበረ። በተባበሩት መንግስታት ድርጅት አማካኝነት ይፋ የሆነው ይህ መረጃ እንዳለ የኢትዮጵያ እዳ በተለያዩ መንገዶች የሚገልጽ ነው። ለምሳሌ በዓለም አቀፍ አጉር ድርጅቶች የተበደረችውን መጠን አራት ቢሊየን ዶላር ይደርሳል አለው። ከተለያዩ ሀገራት የተበደረችው ደግሞ 95 ቢሊየን እንደሚሆንና ከግለሰቦች ያለባት ብድር 17 ቢሊየን ዶላር መሆኑን አስረድተዋል። እነዚህ ሁሉ ውስብስብ ችግሮችን መክፈል እያልቻለው የኢትዮጵያ መንግስት አሁንም እየተበደረ ለሌላው መክፈሉን ቀጥሏል ሲል ያሉትን መረጃዎች ገልጠዋል። በአዲስ አበባ አስተዳደር የሚገኙ ሁሉ ጤና ጣቢያዎች ለስነ ተዋልዶ ጤና አገልግሎት ክፍያ እየተጠየቁ መሆኑ ቅሬታ አቀረበም። አዲስ አበባ ከተማ ተወካዮች ለስነ ተዋልዶ ጤና አገልግሎት ከካርድ ክፍያ ጀምሮ ክፍያ እንደሚጠይቁና ከፍተኛ ፍራቻ አገልግሎት እንደገባቸው ተናግረዋል። በተለይም የስነ ተዋልዶ ጤና ማህበረሰብ ጥምረት ባዘጋጀው ስብሰባ ላይ እንደተገለጸ ከሆነ ወጣቶች በሌሎች ክልሎችና ከተሞች ለወጣቶች የስነ ተዋልዶ ጤና አገልግሎት ክፍያ ሳይጠየቅ ለምን አዲስ አበባ ላይ እንጠየቃለን ሲሉ ነው ቅሬታቸውን ያቀረቡ። መንግስት አስቸኳይ ምላሽ ይስጠንም ሲሉ ጥያቄያቸውን አንስተዋል። ከደብረ ታቦር አጠቃላይ ስፔሻሊስት ሆስፒታል አምስት የህክምና ባለሙያዎች ከስራ ተባረሩ። በአማራ ክልል ነው። ደቡብ ጎንደር ዞን የደብረ ታቦር አጠቃላይ ስፔሻሊስት ሆስፒታል በስራ ማቆም አድማ ምክንያት ከስራ ገበታቸው ያልተገኙ በማለት ነው እነዚህም ህክምና ባለሙያዎች ከስራ ያሰናበታቸውም የህክምና ዶክተሮቹ ከስራ ማሰናበቱ በቅጥር ግቢ ውስጥ በወጣው ማስታወቂያም ገልጿል። በተለይም በአሁኑ ሰዓት የመብት ጥያቄዎች እያነሱ የሚገኙ የህክምና ባለሙያዎችን በተመለከተ በመንግስት በኩል አፋጣኝ ምላሽ መስጠት ሲገባው በተቃራኒው የማባረርና የማሰርና እንደዚሁም ደግሞ የማንከራተት ችግሮች ውስጥ ገብቷል ነው የተባለው። ይህንን ጥያቄ በተመለከተ ምላሽ መስጠት የሚገኘው የመንግስት አካል እስካሁን ምላሽ አለመስጠቱ በተለያዩ አለማት ጭምር ሳይቀር አነጋጋሪ ጉዳይ መሆኑ ቀጥሏል። ከጤና ባለሙያዎች መብት ጥያቄ ጋር ተያይዞ በተፈጸመም ህገ ወጥ ተግባራት ላይ የኢትዮጵያ ፌዴራል ፖሊስ መግለጫ ሰጥቻለሁ ሲል አሳውቋል። ሰሞኑን የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን በማድረግ በሀገራችን ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር ህገወጥ የስራ ማቆም አድማ በማድረግ በጤና ዘርፉ ላይ ሁከት በመፍጠርና የታካሚዎች ሁኔታን አደጋ ውስጥ በመጣል የተጠረጠሩ አርባ ሰባት የጤና ባለሙያዎችን የኢትዮጵያ ፌዴራላዊ ፖሊስ በቁጥጥር ስር አውሏቸዋል ማጣራትም ጀምሯል ሲል ነው በመግለጫው ያሳወቀው። ፖሊስ በተለይም ተጠርጣሪዎቹ የጤና ባለሙያዎች ያነሱትን የደሞዝ እና የጥቅማጥቅም ጥያቄ እንደ ሸፈን በመጠቀም ህገወጥ የስራ ማቆም አድማ በማድረግ ሌሎችም የስራ እንዲያቆሙ ለአድማ ማነሳሳት የታካሚዎችን ህይወት ለሞትና ለአደጋ እንዲጋለጥ በማድረግ ሁከት ብጥብጥ በመፍጠት የተጠረጠሩ ናቸው ሲል ነው ፖሊስ በመግለጫው ያሳወቀው። በተጠርጣሪዎቹም በተለያዩም የጤና ተቋማት አድማ መረቦችን በመዘርጋት የጤና ባለሙያ ያልሆኑ አካላትን ነጭ ጋውን በማስለበስ የሆስፒታል ቅጥር ግቢስ ውስጥ ገብተው ሁከት እንዲፈጥሩ በማድረግ ያልተገባ ወሬ በመንዛት እና በተለያየ መንገድ ሰላማዊ ህክምና እርዳታ በማደናቀፍ የህሟንና የጤና እርዳታ የሚያስፈልጋቸው ሰዎች ህይወት አደጋ ላይ እንዲወርቅ በማድረግ በመንግስት የህክምና አገልግሎትና ትምህርት በሚሰጥባቸው ተቋማት ውስጥ ሰላማዊ የመማር ማስተማር ሂደት እንዲስተጓጎል በማድረግ እንዲሁም በሙያቸው አክብረው በስራ ላይ በተገኙ ባልደረቦች ላይ ቻና ማስፈራረብ በማድረግ ባለፉት ሁከት እንዲፈጠር ሙከራዎች አድርገዋል፣ ሲል በመግለጫው በዝርዝር አስቀምጧል። በመሆኑም በእነዚህ ጉዳዮች ላይ አፋጣኝ እርምጃ እየወሰድን ነው፣ ወደፊትም ይቀጥላል። ለአሁኑ አርባ ሰባት የጤና ባለሙያዎችን በቁጥጥር ስር አውያሉ፣ ሲል ነው ፖሊስ በመግለጫው ያሳወቀው። እርምጃችን ጠንክሮ ይቀጥላል፣ ወደኋላ የሚያስብሉ ጉዳዮች የሉንም፣ ሲል አክለው በዝርዝር ገልጿል። አሁን ወደ ውጭ ዜናዎች እናመራለን። አሜሪካ የኢትዮጵያ መንግስት ማስጠንቀቂያ ሰጠች። ፋኖም ተጨባጭ እና ሰላማዊ የሆነ አላማ ይዞ ይምጣ አለ። የኦሮሞ ነጻነት ሰራዊትም ወይ ኦሬንለፍ በኦሮሞ ያለውን ግጭት ለማስቆም ድርድሩም ይቀጥል ሲል ገልጧል። የፌዴራል መንግስትም በራሱ ዜጎች ላይ የሚያደርገውን የድሮን ጥቋት በአስቸኳይ እያቁም ሲል የአሜሪካ መግለጫ አሳውቋል። በተለይም በአዲስ አበባ ባለው ኤምባሲ በኩል ለፌዴራል መንግስት እና ለታጣቂዎች ነው መልእክት ያስተላለፈው። አምባሳደር ለታጣቂዎች ኃይሎች እና ለፌዴራል መንግስት ባስተላለፈው መልዕክት ላይ ህዝቡ እንዲያስቀድሙ ጥሪ ነው ያቀረቡት። ጦርነት ማቆም፣ የተፈናቀሉ ዜጎችን ወደ ቤታቸው እንዲመለሱ መርዳት እና ህጻናትን ወደ ትምህርት ቤት እንዲሄዱ እና የጤና አገልግሎት እንዲያገኙ ማድረግ አስፈላጊ ነው ሲል ነው በመግለጫቸው ያስገነዘቡት። አምባሳደር ማቲንጋ በመልእክታቸው ለፋኖ፣ ለኦሮሞ ነፃነት ሰራዊት እና ለፌዴራል መንግስት የተናጠል መልእክትም እንደዚሁ አስተላልፈውላቸዋል። የአምባሳደሩ ቃለ ምልልስ ግጭት ፈጠረ። በኒውድሊ የሚገኘው የኢትዮጵያን ኤምባሲ ቃለ ምልልስ ከአግባብ ውጭ ተወስዶብኛል አለ። በንድ ኒውድሊ መቀመጫ ያደረገው የኢትዮጵያን ኤምባሲ አምባሳደር የሰጡት ቃለ መጠየቅ ነው ከአግባብ ውጭ ተወስዶብኛል ሲል ማስተባበያ ያወጣው በንድ የኢትዮጵያ ባለሙሉ ስልጣን አምባሳደር የሆኑት አምባሳደር ፍሳ ሻሁል በሰጡት መግለጫ ምክንያት ነው። ችግር ውስጥ እየገቡት ተብሏል። በተለይም በአምባሳደሩ ከሳምንት በፊት በህንድ እና ፓኪስታን መካከል ለተከሰተው ግጭት ምክንያት የሆነውን የሚያዝ 22 ጥቃት በማገዙ በቃለመጠይቅ ላይ ኤምባሲ መግለጫ የሰጠው በሚያዝ 22 በፓኪስታን ይደገፋሉ የተባሉ የሚታሰቡ ታጣቂዎች በህንድ ከካሽሚር ጥቃት ከፍተው 6 ሰዎች መሞታቸው እና ሀገሪቱ ወደ ግጭት መግባታቸው ይታወሳል። ታዲያ አምባሳደሩ ፍሳሻውል ኤኤንአይ ለተባለ ሚዲያ የሰጡት ቃለመጠይቅ ላይ ኢትዮጵያ የሽብር ድርጊቱን ታወግዛለች። ህንድ በጣም ኃላፊነት በተሞላበት ሁኔታ ምላሽ መስጠቷ ነገሮች እንዳይበሰበሱ ሆኗል። ችግር ለመፍጠር ህንዶች ወደ ፓኪስታን እያደረጉትን ውጊያ ተገቢነት ያለው ነው ሲሉ መግለጻቸው ነው የታወቀው። ይህ ከፍተኛ ግጭት ውስጥ መንግስትን ከሶታል። በሃርቫርድ ዩኒቨርሲቲ ዓለም አቀፍ ተማሪዎች እንዳይቀበል ተከለከለ። የትራምፕ አስተዳደር ሃርቨርድ ዩኒቨርሲቲ ዓለም አቀፍ ተማሪዎች እንዳይቀበል ያገደ ሲሆን ይህንንም ከአሜሪካ እንገፋው ዩኒቨርሲቲ ጋር ያለውን አለመግባባት አባብሶታል ነው የተባለው። የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክርስቲን ነዋም በኤክስ ገጻቸው ላይ እንዳሰፈሩት ከሆነ አስተዳደሩ የሃርቨርድ ዩኒቨርሲቲዎችን እንዳይቀበል እያደረገው ትእዛዝ እጅግ ህገ ወጥነት ነው ሲል ገልጾታል። ይህ በመላው ሀገር ለሚገኙ ሁሉም ዩኒቨርሲቲዎችና የትምህርት ተቋማት እንደ ማስጠንቀቂያ ይሆናቸው ሲሉ ነው በማብራሪያቸው የገለጹት። መጠንቀቅ አለብን። ሁሉም ዩኒቨርሲቲዎች የአሜሪካን መንግስት እየወሰዳቸዋለው አቋም ትክክል አይደለም። ከአንድ መቶ አርባ ሀገር በላትም የመጡና የዩኒቨርሲቲው ይህንን አገር በማይመጥን መልኩ የሚበለጽጉበት ዓለም አቀፍ ተማሪዎችንና ና ምሁራኖችን ለማስተናገድ ሙሉ በሙሉ ቁርጠኞችንን ሲል ነው ዩኒቨርሲቲው በመግለጫውም አክሎ የገለጠው።